ባቢ በፖሊስ ቁጥጥር ስሩ ውሏል፣ የሚል አንዳንድ እንትኖች እየወጡ ነው። ለምን ተያዘ፣ ማን ያስያዘው፣ ምንስ ሰርቶ ነው፣ ለምንስ የሚለውን እሱም እንነግራቸዋለን። እንግዲህ ሰሞኑን የተፈጠረው ነገር አይተናል በባቢና በራሄል መካከል። እንዲሁም ደግሞ ይህ ነገር ምንድን ነው፣ ምንስ ያመለክታል፣ ለምንስ የተፈጠረ የሚለው የሚታወቅ ነገር ነው እና ግን አሁን ለምንድን ነው የተያዘው? ምን አጥፍቶ ነው ከዛ ወንጀል ውጪ ነው ወይስ ሌላ ነው? በሰሞኑ ምን ወንጀል ሰርቷል የሚለውን። ወንጀል ሰርቶ ሳይሆን ያው ሆን ብላ እንደሆነ ይታወቃል። ነገር ግን አሁን ዋናው በፖሊስ ቁጥጥር ስር ዋለበት ምክንያት የሚለውን አሁንም ይህን ማብራሪያ እስካሁን የተሰጠበት ነገር የለም። ግን አንዳንዶቹ ከራሄል ከራሷ ነው የሚሉ አሉ። ይሄም አንድ የውስጥ አዋቂ ነው የነገረኝ እሷ ሳታየው ከጽናት ጋር አጋጣሚ መንገድ ላይ ተገናኝቶ እያለ ነው ያው በ ከፖሊስ ጋር ከፖሊስ ጋር እንትን ብላ አስያዘችው የሚሉት አሉ። ያው ራሄል ደግሞ ይሄ ነገር አታረገውም አይባልም፣ ታረገዋለች። ምክንያቱም ተንኮደዋ በጣም እንትን ስለሆነ ማለት ነው። ፖሊሶቹም ደግሞ ዛሬ ያው መረጃ ማስረጃ ነው እንትን የሚሉ እና እኔ ሁሌም አንድ ነገር ላለሁኝ ግጠኛ ነኝ። አስያዘችው ወይ ደፍሮኛል ብላ ነው፣ መቼ ዝም ብላ ዘመኑ ያን ፎቶ እኮ ለማስፈራራት ነበር የያዘችው። ሌላ ምንም ወንጀል ሰርቷትም ይኸው፣ ወይ ደግሞ ባሌ ነው ወይም ደግሞ አማግጦኝ ከኔ ጋር ማግጦ ው ከሌላ ሴት ብላ አስያዘው ይሁን ይችላል። ፎቶ ደግሞ ይቀመጥ ብላለች፣ ሁሉም ቦታ ተሰራጭተዋል ብላለች። ምናልባት በዛ ፎቶ አምነው እንደዚህ እንደሚሉ ከሆነ ከባድ ነው። እንደ ያዙት ከሆነ ማለት ነው። በተሰጣቸውን ፎቶ እውነት ይህን ማግጥሃል ወይ ማግጥሃል ብለው በዛ ብቻ አይተው። ምን ነገራችን ላይ ምን አለ መሰላችሁ እና የሆነ ጊዜ ምና በሚዲያ ላይ ካያችሁ አላቅም፣ ምስክር የሆነች ሴት ተደፍራ ፍርድ ቤት ሄደች። ከዛ ምስክር ተባለ። አስገድዶ ደፍሯት አንዱ ከዛ በፖሊስ ተያዘ እና ምንድነው እንትኑ ፍርድ ቤት የያዘው አሉ። ከዛ ምስክር አምጪ ተባለች ያው ሶስት ሶስት ምስክር እንትን ይላል የለ ሶስት ሶስት ምስክሮች ያው ይፈለጋሉ። ሶስት ምስክር በእርግጠኝነት ከመሰከሩ በኋላ ነው ያው ፍርዱ ምን መወሰን ያለበትም ይወሰናል። ከዛ ልጅቷ ምስክር የለ ከዛ እንጂ እንትን አልሽምናም ብለው መለሰዋት ምናምን የሚል ባለፈው የሆነ ፌስቡክ ላይ አይቼው ነበርና፣ እንደዚህ አይነት ነገር እውነት ለመናገር አሁን ወደ ለምሳሌ በዚህ ብንሄድ ደፈረ ወይም ደግሞ ተደፈረች ምናምን የሚባል ምስክር እንዴት ነው የሚኖረው? ይሄ ጸባ አይደለም፣ ተጣልተው አይደለም። ሲጣሉ እንኳን በጩኸትም ሰው ይሰባሰባል ማለት ነው። አሁን እዛ ሰፈሩ ተለ እዚህ በየትኛው ሀገር ካላችሁ ያው ምናልባት አንድ ሰው ይህ ምንድነው አጥፊ ጠፊ የሚባሉ ሰዎች ከኋላ ሳታወድ ወይም ደግሞ ጨለማን ተገን አድርጎ እንደዛ እንትን ካለ እንጂ አጥፍቷቸው ሳታቁት። በተለይ ደግሞ ሌላው ሀገር ከሆነ በየሀገሩ ሴኩሪቲ ካሜራ አለ። ምናልባት እኛ ጋር በብዛት ላይኖር ይችላል፣ ግን እኛም ሀገር አሁን እንደድሮ አይደለም። አንዳንድ እንትን ቦታዎች፣ ካሜራ ያሉበት ቦታዎች አሉ። ሁሉም በየመንገዱ ባይሆንም አንዳንድ አስፈላጊ የሆኑ ቦታዎች እንደመጀመሪያ ሳይሆን ካሜራ አለ። ሌሎች ሀገሮች ደግሞ በየመንገዱ በየመንገዱ ካሜራ የሌለበት የለም። እና ምናልባት እንደዚህ በጨለማ ሆኖ ካሜራ ሊይዘው ምናምን ይችላል። እኛ ገር ደግሞ እንደዚ አይነት ነገር ሲፈጠር ምስክር ሰሞኑ ራሱ ባለፈው መነጋገር ሆኖ ነበር እና ምስክር ከሌለ አንድ ሰው አስገድዶ ደፈረ ምናምን ሲባል ምስክር ከሌለ ዋጋ የለውም ምናምን ነገር ሁሌም ራሴ ጥያቄ ይሆንብኛልና እንዴ ነው ሰው ይዞ ሰው አስቀምጦ ነው እንደ አስገድዶ የሚደፍረው ምስክር አስቀምጦ ነው ወይ ምንም እስካሁን ማንም የሚመልስልኝ ሰው አላገኘ ሆነና መልስ ያጣሁለት ጥያቄ ነው እኔ ብቻ የሆን ሁሉም ሰው ይሁን ባላውቅም ማለት ነው አንድ ሰው እንትን ሲል እንደዚህ ሊያጠቀ በተለይ ደግሞ ሴት እንደዚህ ሲያጠቀ ሲመጣ ሰው ይዞ ሰው እንትን ብሎ ሰው ያለበት ወይም ደግሞ ይሄ ገበያ ወይም ደግሞ ዳንስ ጫጫታ ቦታ ሄዱ አይደለም እንዴ? አስገድዶ የሚለው ስለዚህ የሆነ ነገር ተገዳዶ ወይም አፍኖ ራሱን ያሰበው ቦታ ወስዶ ነው ይህ ነገር የሚያደርገው፣ ሰው የሌለበት የማይታሰብ ቦታ ወይም ያቺ ሴት ብቻዋ ከሆነች ቤቷ እንትን ብሎ ብቻ አፍኖ እንደዚ አይነት ወንጀል የሚፈጽሙ አሉና። ታዲያ እንደዚህ አይነት ምስክር ካለማ እምስክሩ ቆመት ካሉት ይህን ወንጀል ሲፈጽም ካዩ በቃ እነሱም አሉበት ማለት ነው። እና ያም ሰውዬ ደግሞ ደፍሮ እንደዛ አያደርግም፣ ሰው ባለበት። ይሄ ተደፍረ እዛ ምስክር የለም፣ ምን ምን ምን የሚባል ነው ምስክር አላገኘው ቃ ምስክር የለው ነገር ውድቅ ተብሎ ተመልሷል፣ ምናምን ነገር። እስቲ መልሱልኝ እናንተ ምታቁት፣ እንደዚህ አይነት ምስክር ያስፈልገዋል ወይ? ምስክርስ የሚያስፈልገው ነገር ባይሆን እነሱ ሳይሆን እውነተኛ የሚሰራ ሰው ወይም ደግሞ እንትን ትክክለኛ መስራት ከሆነ ዛሬ ሁሉን ጋር ምርመራ አለ ማለት ነው። እና ምርመራ አድርገው በቃ በምርመራ ዶክተር መርምሮ ውጤቱ ምናምን ብሎ ያን ማስረጃ ቢያደርጉ የተሻለ ነው ብዬ አስባለሁ። ምክንያቱም ሌላ ገብ ከሆነ ካሜራ ይዘው ይችላል በካሜራ አይጠፋም በየቦታው ንተሲል ማለት ነው። ስለዚህ ይሄ ደግሞ እኛ ሀገር እንደዚህ ብዙ ወላደገ ስለሆነ ሊሆን በየቦታው ካሜራ ስለሌለ በየቤቱ ውስጥ እንደዚህ የሚያደርጉ ምን ካሜራ የቲም ቢት ያዳል እና ተመርምረው በውጤት ዶክተር መቼም ያውቃል። ስለዚህ ከዶክተር ማስረጃ ምናም አሁን ይህ ሁሉ መሄድኩት ያው በራሄል ነው። ራሄል ምናልባት ይህንን ትለጣ በዚህ ማነ ባቢና ሲሰው ከሆነ ያው ፎቶ ብቻ አይተው እንትን አይሉማቸው ያው ይህም ከሀገራችን የወድ ወጣጣ ስለሆነ ድራማውም ይህም ሀገራችንም ስለሚወክል የኛ ሀገራችን ድራማ ስና ያው ሀገራችን የሚወክል ነገር ነው የሚሰሩት፣ አይደል? ለማስተማር ይሁን ለጥሩ ይሁን ለመጥፎ ሀገራችን ባለው ነገር ነው። እስቲ አሁን የባቢው እሺ፣ እንደዛ ከሆነ አሁን እነዚህ ፖሊሶች ምን ይፈርዱ ይሁን? እስቲ እናያቸውና የምር በፎቶ ወይም ደግሞ በቪዲዮ አይቶ ይደፍ ይፈርዳሉ ወይስ ምስክር ምስክር የለም ብለው ይመልሱት ይሁን ወደየቀበሏትን ወይስ ብር ከቻሳ አድርጋ ይሁን እንዴት ነው አይታወቅም። እስኪ የምናይሆን እና አስይዘዋለች የሚል መረጃ አለን እና እስቲ ዛሬ ከመጡ ይመጣሉ፣ ካልመጡም ደግሞ በቃ የእውነት አስይዘዋለች ማለት ነው። አዎ አስይዘዋለች። ሰው እንግዲህ ትንሽ ከላገኛ አያወራም ጨማምሮ ነው የሚያወራው እንጂ ዝም ብሎ አያወራም። ግን ያም ሆነ ራሄል እንደዚህ ከደረክሽ እጅግ በጣም አስቸጋሪ ሰው ነሽ። ድሮም አስቸጋሪ ነሽ፣ አሁንም አስቸጋሪ ነሽ። ለማለት ያህል ነው። ዛሬ ከሰዓት ይመጣሉ፣ ካልመጡ ደግሞ ያሉበት ድረስ ሄደን እንጠይቃቸዋለን። ባሌም እስር ቤት ከገባ እዛው እንጠይቀዋለን ማለች። ጽናትም እስቲ ያለችበት እናያለን። ዛሬ ህግ በሰዓታችሁ ካልመጡ፣ እኛ ማታ ሄደን ቦታው ጠይቀን አይተን ስልክ ካለሱልም ከስልክ ካላነሱ ደግሞ ያው ቦታው ሄደን አጣተን እንመጣለን። እናንተ ምንም ቅር እንዳይላችሁ፣ አብሽሩ። እስከዛ ቪዲዮ ላይ ካደርጉት፣ ባይ ባይ፣ ደህና ዋሉ።